ከሶስት አስርት ዓመታት በፊት ኢትዮጵያን ከቀይ ባህር ያገልለ የግለሰቦች ውሳኔ አሁን ላይ ከተዳፈነበት ተቀስቅሷል። በመንግሥት በኩል ልዩ ትኩረት የተሰጠው የኢትዮጵያ የባህር በር ጥያቄ የዜጎች አጀንዳ ሆኗል። ከ36 ዓመታት በፊት ኢትዮጵያ ከቀይ ባህር እንድትገለል የሆነችው በግለሰቦች ውሳኔ መሆኑ እንደሚያስቆጫቸው የሚገልጹት ለፋና ሚዲያ ኮርፖሬሽን ሀሳባቸውን የሰጡ የጅማና አካባቢው ነዋሪዎችም የባህር በር ጉዳይ የህልውና ጉዳይ መሆኑን ይናገራሉ። የቀይ ባህር ጉዳይ አጠያያቂም አይደለም፣ ሁላችን የምናውቀው ነገር ነው። በስህተት ነው የተነጠቅብን። ስለዚህ ሁላችንም በኢኮኖሚም በማንኛውም ነገር መስዋዕት አድርገን መመለስ አለብንም ብል ግምታለ። ለኢትዮጵያ ደግሞ ይህ የባህር በር የህልውናዋ ጉዳይ ነው። ዛሬ የባህር በር በማጣት ብዙ ወጪዎች ከውጭ የሚገቡና ከሀገር ውስጥ የሚወጡ ብዙ ወጪዎች የሚወጡት ወጪ ይህ የባህር በር ቢኖረ ኖረው እነዚያ ያንን ወጪ የምናወጣበት አገራችን የምትገነባበትና እድገታችን አሁን ካለበት ደረጃ ይበልጥ ምርታ የሚያሳይበት ይሆን ነበር ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የአሰብ ወደብን ለመጠቀም ከኤርትራ ጋር ተደጋጋሚ ውይይቶች መደረጉን በስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን መደበኛ ስብሰባ መግለጻቸው የሚታወስ ነው። በመንግስት በኩል የኢትዮጵያ የባህር በር ጥያቄ ምላሽ ያገኝ ዘንድ የተሰጠው ትኩረት የሚበረታታ ስለመሆኑ የሚናገሩት የጅማና አካባቢው ነዋሪዎችም ና የኤርትራ በተጻራሪ ወገን መቆም የማያስኬድ ስለመሆኑ ተናግረዋል። የወደብ ጉዳይ አሁን አንገብጋቢ ጉዳይ ና ለብዙ አመታት ኢትዮጵያ በማታቆ መልኩ የተወሰደባትን የቀይ ባህርን የማስመለስ ጉዳይ ነው። እሱንም መንግስት አበክሮ እንደሚሄድ ና ህዝቡም የህዝቡን ፍላጎት መቶ በመቶ እንደሚመለስ እምነት እንዳላቸው የተረጋገጠበት እና ከጠቅላይ ሚኒስትሩ ማብራሪያ እና የህዝቡም ጥያቄም አንድ የሆነበት ነው። የግብፅና የኤርትራ በተጻራሪ ወገን መቆም ያው እነሱ ሁሌም በተጻራሪ ወገን እንደቆሙና እንደጮሁ ነው። ጩኸት ደግሞ እውነት አይሆንም። ጩኸት ደግሞ ጉልበትም አይሆንም። ጩኸት አንድነት አይሆንም። እነሱ ስለጮሁ የኢትዮጵያ ጥያቄ አይቀርም። እነሱ ስለጮሁ የባህር በራችንን ማግኘታችን አይቀርም። እኛ በመጨው ሳይሆን በመስራት በማድረግ በመፈጸምና በመተግበር አገሪቷን አገሪቷን በመለወጥ ነው ምግባራችንን የምናሳየው እንጂ እንደነሱ ጩኸን እንደነሱ ባርቀን ጊዜያችንን ወርቃማ ጊዜያችንን የምናሳልፍበት የምናቃጥልበት ምክንያት የለም። ኢትዮጵያ ከ130 ሚሊዮን በላይ ዜጎችን ይዛ ያለ ባህር በር መኖሯ በየትኛው መመዘኛ አግባብነት የሌለው መሆኑን የዘርፉ ምሁር ይጠቁማሉ። በጂማ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የውሃ ምህንድስና መምህር ጥላውን ኃይሌ ከአመታት በፊት በግለሰቦች ሴራ እንደ ዋዛ ለጎረቤት ሀገር የተላለፈው የአሰብ ወደብን መጠቀም የፍትሐዊነት ጉዳይ ነው ይላሉ። ሕግን ተከትሎ በሰጥቶ መቀበል መረ በወደቡ የኢትዮጵያን ተጠቃሚነት ማስፈን ይገባል ባይ ናቸው። የኢንተርናሽናል ሎ ምንድን ነው የምለው የጋራ ሀብት እስከሆነ ድረስ በዛ ላይ የንግድ ቀጠና ትስስር የማድረግ ሌሎች ጥቅማ ጥቅሞችንም የመጠቀም እንዲሁም በዛ የውሃ አካል ላይ ሪሰርች መስራት እስከሚቻል ድረስ ህጉ ያስቀምጣል። የእኛ ግን ለየት የሚያደርገው ወደቡ ለብዙ አመታት ስንጠቀም የነበረበት ነው፣ በግለሰቦች የተሸጠ ነው። ያን ደግሞ የአለም አቀፍ ህጉን ተከትለን የምንጠይቅበት አግባብ በግልጽ የተቀመጠ እስከሆነ ድረስ የመመለሱና የመመለሱ ጉዳይ አስተማማኝ ነው ብዬ አስባለሁ። ታዲያ የግብፅና ኤርትራ በተጻራሪ ወገን መቆምም በቀጠናው ውጥረት ከማምጣት ውጪ ኢትዮጵያ የባህር በር እንዳታገኝ የሚያደርግ አለመሆኑን ይናገራሉ። የግብጽ ስጋቱ ትልቁ የእሷን የቀጠና የበላይነትን በየትኛውም መንገድ ገብታ እኛን የማስቆም ነው። ይህን ደግሞ በግልጽ በታላቁ አባይ ግድብ ላይ አሳይተናል። እያየችን እየጮኸችም እየጎተተችን ጨርሰን አሳይተናል። የኛ የባህር በር ማግኘት ኤርትራን ሊጎዳ የሚችልበት ምንም ምክንያት አይኖርም። ኢትዮጵያ በዲፕሎማሲው ብዙ ርቀት መሄዷን የጠቀሱት መምህር ጥላውን አሁንም በሰጥቶ መቀበል መርህ የባህር በር ፍላጎትን ለማሳካት ኢትዮጵያ ለንግግር በሯን ክፍት ማድረጓ የሚበረታታ ነው ብለዋል። በዲፕሎማቶች የሚደረገው የዲፕሎማሲ ጫና መቀጠል እንዳለበትም ጠቁመዋል። ኢትዮጵያ በዲፕሎማሲያዊ መንገድ ብዙ ሄዳለች፣ እውነተኛነቷን ለመግለጽ ብዙ ሄዳለች፣ ገልጻለች። ባለፈው ክብር ጠቅላይ ሚኒስትራችን እንደገለጹት ቢያንስ ለሶስት ታላላቅ ሀገራቶች ቢያንስ ያሸማግሉ ሀሳብ አንስቶ ያ ትልቅ የዲፕሎማት መሳይ እንቅስቃሴ ነው። ሌሎች ዲፕሎሞታቻችን ዲፕሎሞታቻችን አሉ። እነሱም ደግሞ ባሉበት ሀገር በዚህ በባሕር በር ጉዳይ ላይ ያሉትን ሀገራቶች የማሳመን እውነታውን የመግለጽ ኃላፊነት አለባቸው ብዬ አስባለሁ።